ሰላም ጋይስ፣ ዘራፊዎች ለዝርፊያ ኦሎምፒክ ሰዓት ሞልቶ እንደሚወዳደሩ ያውቃሉ። እንደልጅነታችን ፑፕ ብለው ምራቅ ተፍቶ እቺ ምራቅ ሳትደርቅ በቶሎ ተመለሰ ተባሉ ይመስል ግብት ውጥት በማለት የብዙ ሚሊዮን ዶላር ባለቤት መሆናቸውንስ ምን ላድርግ ገርሞኝ ነው የማስገርማችሁ። ዛሬ የማስቀኛችሁ በዓለም በትንሽ ደቂቃ ውስጥ የተደረጉ ዝርፊያዎችን ነው። ነገራችን ላይ ዝርፊያው ተራቀቀ ቢሆንም የሌቦቹ መጨረሻ ግን ከርቸሌ ከመሆን ያልቀረበት ምክንያቱ ምንድን ነው? በዚህ ቪዲዮ እናያለን። ይቺ ዓለም የድላኞች ብቻ ነች። እናም ቤተሰቦቼ ቻናሉን ሰብስክራይብ ማድረግ ብትጀምሩ ደስታዬ ነው። ላይክና ኮመንትን ያስፈልገኛል። ጥታ ወደ ፈጣኑ ሌባዎች እንሄዳለን። የመጀመሪያ ፈርማታችን ዱባይ ነው። በመቶ ሰባ ሰኮንድ ውስጥ ድፍረት የተሞላበት ስርቆ ተካሂዷል። በመቶ ሰባ ሰኮንድ ውስጥ አይደለም፣ ይህ ሁሉ ጥበቃ ያለበት ጥብቅ የጌጣጌጥ ሱቅ መስደፍ ፍቅርና ስለ ስርቆቱ ለማሰብ እንኳን ይበቃናል። ግን እኚህ ሰዎች አድርጎ አሳይቶናል። በነገራችን ላይ ለመዝረፍ በጣም አስቸጋሪ ቦታዎች መሃል በዋናነት ያሉት ባንክና የጌጣጌጥ መደብሮች ናቸው። ቀላል የማይባል ጥበቃ ስላለ ለመዝረፍ በጣም ከባዶች ናቸው። ይህን ደግሞ ጠቀምና ከበድ ያለ ገቢ ማግኘት ከፈለግ ሪስክ መውሰድ ግድ ነው። መቼስ ስራ አልጋ ባልጋ አይሆንም። 3.4 ሚሊዮን ዶላር በ170 ሰኮንድ ውስጥ ለማን ተከፍሎ ያውቃል? ይህ ፈጣን ዝርፍ የተካሄደው እንደ አውሮፓውያን አቆጣጠር በ2007 በዱባይ ዋፊ ሞል ውስጥ ነው። ድርግቱ የሆሊውድ ፊልም ቲንት ይመስላል። በእርግጥ ለዝርፌው እቅድ ያወጡት ከፊልሙ ቲንት ኮርጆ ነው። ሁለት መኪናዎችን አዘጋጅተው በአንዱ መኪና ወደኋላ የመሃከሉን በር ሰብሮ ሲገቡ በተሰበረው በር ሁለተኛው ይገባል። በአንደኛው መኪና ሽጉጥ የያዙ ሰዎች፣ በሁለተኛው ደግሞ የጌጣጌጥ መደርደር፣ የመስበሪያ መዶሻ የያዙ ሰዎች ይወርዳሉ። ለመጀመሪያው መኪና የወረዱ ሰዎች የበሩን ጠባቂ በያዙት ሽጉጥ አስፈራርቶ በሩን ያስከፍታሉ። እነዛ ወደ ውስጥ በመግባት የጌጣጌጥ መደብር መደርደሪያውን ሰባብረው 3.4 ሚሊዮን ዶላር የሚያወጣ ጌጣጌጥ ዘርፎ ይሰወራሉ። የዝርፊው አጠቃላይ ቆይታ በ170 ሰኮንድ ብቻ ይጠናቀቃል። ነገር ከዚህ በመቀጠል ነው። በኋላ ላይ ከከተማ ረቅ ብሎ ጥቅም ላይ የዋሉት መኪናዎች የተሰረቁ መሆናቸው እንዳያስነቃባቸው በማሰብ ያቃጥላሉ። በነገራችን ላይ የተጠቀሙበት ሽጉጡ የራሱ የውሸት ወይንም አተፍሻል ነበር ለማስፈራራትና ማንም ሰው ጀግነት ለማድረግ እንዳይሞክር ታስቦ እንጂ እኚህ ሌባዎች ሰው ለመጉዳት ሐሳብ አልነበራቸውም ነበር ማለት ነው። ሌባዎች ግን ፊልሙን ሲኮርጁ የተሳሳቱት ነገር ነበር። ሁለቱን መኪና ሰረቁ፣ አንዱን ደግሞ አነስተኛ ኒሳን መኪና ተከራይቶ ነበር። የሰረቁትን አቃጥሎ የተከራዩትን ኒሳን ግን የዘረፉትን ጌጣጌጥ ጌጥ ይዘንበትን እንወጣለን ብሎ በማሰብ ነበር ሂደቱ እስካሁን ኦኬ ነበር። ስህተቱ ግን እዚህ ጋር ነው። ፖሊሶቹ በቀላሉ በተከራዩት መኪና አማካኝነት መጀመሪያ ሁለት መኪና አከራዮችን ያዙ። መኪናውን አይነትና የሰሌዳ ቁጥር በማጣራት ወንበዴዎችን ከግማሽ ጌጣጌጥ ጋር ከከተማው ሳይወጣ ሊይዙ ችሏል። ግን አንድ ወንበዴ ከግማሽ እቃ ጋር ተሰውሮ ነበር። ሆኖም የዱባይ ፖሊስ በጥብቅ ባደረገው ክትትል ከሰባት ዓመት በኋላ እንደ አውሮፓውያን አቆጣጠር በ2014 በስፔን ይዘው ችሏል። በ2015 ለተባበሩት አረብ ኤሚሬት ተተላልፎም ተሰጥቷል። ስርቆት አይደገፍም፣ ግን ለመያዛቸው ምክንያት የተከራዩት መኪና መሆኑን ፖሊሶችም ገልጿል። እንደሰረቁት መኪና ቢያቃጥሉት ወይንም ባይከራዩት አያዙም ነበር። ግን ይቺ ያለም የድለኞች ብቻ ነች። ቀጣዩ ስርቆት የእኛ ቀጣዩ ጉዞ ወደ ለንደን ይወስደናል። በተለይ በኒውባንድ ጎዳና ላይ ወዳለው ሌላ ግራፍ አልማዝ መደብር ከምሽቱ አራት ሰዓት ከአርባ ላይ ሁለቱ ሁለት ሱፍ የለበሱ ሰዎች ደንበኛ መስሎ ወደ መደብሩ ገቡ። ፊታቸውን በጭንብል ተሸፍኑ፣ አሮጊትና ሙሎክስ የሚያስመስላቸውን ጭንብላቸውን በማድረጋቸው ሲተያዩ ይሳሳቃሉ። ውስጥ ከገቡ በኋላ ሽጉጥን አውጥቶ በመስፈራራት ሰራተኞቹን ወደ ወለል እንዲተኙ አዘዙ። የሱቁ ረዳት ፔተራ የጌጣጌጡን ማስቀመጫ ካዝና እንድትከፍት አስገደዷት። በሁለት ደቂቃ ውስጥ 65 ሚሊዮን ዶላር የሚያወጣ ጌጣጌጥና የአልማዝ ጆሮ ጌጥ የአንገት ሀብልና ቀለበቶችን ጨምሮ 40 ሚሊዮን ፓውንድ የሚገመት ገንዘብ ሰብስቧል። ዘራፊዎቹ ለማምለጥ ሲሞክሩ ሁኔታው አስጨናቂ ነበር። ምንም እንኳን መሳሪያ ያልታጠቁ የእንግሊዝ ፖሊሶች ቢሆኑም የወንጀለኞቹ ቁርኝነት ያነሰ በመሆኑ ለማምለጥ አልቀለላቸው ነበር ሲመጡ መጠበቅ ነበረባቸው። ሌቦችም ከቦታው ለማምለጥ ውስብስብ መንገድ ድም ሶስት ጊዜ መኪና ቀያይዷል። የያዙትን ጌጣጌጥ ለአንድ ሞተር ሳይክል ለሚከተል ባልደረባቸው አቀብሏል። በዚህ ነገር አንድ ነገር አትርፈው ነበር። ነገር ግን ከሌቦቹ አንዱ መኪና በሚቀያየሩበት ወቅት መኪና ላይ ስልክ ጥሎ በመውረዱ ሞተረኛው ጓደኛው ጋር ፖሊሶች በቀላሉ እንዲደርሱ ፍንጭ ጥሏል። ከሶስት ተባባሪ ጋር በመሆን የብሪታንያ ትልቁን የጌጣጌጥ ዘራፊ ወንጀለኞችን ሁለት ሰዎች ብቻ በመጨረሻም ፍርድ ቤት ቀርቧል። ሆኖም ግን ከተሰረቀው ጌጣጌጦች ውስጥ አንዳችም አልተገኘም። የቀሩት ሁለት ሰዎችም የሉም። ይህች ዓለም የዕድለኞች ብቻ ናት ማለት እኮ በምክንያት ነው። ውድ ቤተሰቦች፣ ዛሬ ዓለማችን ፈጥ አኑ ዝርፊያ በዚህ መልኩ አቅርቤላቸዋል። በቀጣይ ሌላ ፕሮግራም እስክንገናኝ ቸር ሰንብቱ እያልኩኝ ቪዲዮን ላይክ ማድረጉን ቤቱን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ የምሰናበታቸው ይሆናል። መልካም ጊዜ፣ መልካም ቆይታ። ባይ ባይ።